ለረጅም ጊዜ ሳትገናኙ ከቆያችሁት ወዳጃችሁ ጋር ስትገናኙ ምን ያህል ደስ የሚል ስሜት እንደሚሰማችሁ ታውቃላችሁ አይደል? እኔም ዛሬ ባላለፉት አራት ወር የሚጠጋ ያህል በጣም ተለያይተናል። የአራት ወር ስራችሁ ትንሽ ነው የሚሻል፣ ግን ቀን በቀን እንገናኝ ስለነበረ ላለፉት አራት ወራት ምንም አለመገናኘት በጣም ከባድ ነው። በተለይ ቀን በቀን ስትገናኙ፣ ቀን በቀን አብሯችሁ እየሆናችሁ፣ ድንገት ሳትገናኙ ቅርታችሁ አራት ወር ማለት በጣም ከባድ ነው እና ዛሬ ከአራት ወር በኋላ አንድ ወዳጅ አገኘዋለኝ ተለያይተን ነበር። ረፍት ኢትዮጵያ ገብቼ አይበር ከእረፍት ጨርሼ በሳምንት የተመለስኩኝ። ልክ እንደተመለስኩም ደግሞ ወዳጅነታችን ስለማቅ ቀጥታ እሱን ነው ያገኘሁት። ገና ከመጣሁ ሁለት ሶስት ቀን ነው። ማንም ሰው አላገኘሁትም ያገኘሁት እሱ ነው። ወዳጄን ነው እሱን ወዳጄን አስተዋውቃቸዋለሁኝ። በተረፈ ግን ቪዲዮ ከተጫነበት ትንሽ ስለቆየ ቪዲዮ ሰዎች ላይክ አድርጉ፣ ሼር አድርጉ ሰብስክራይብ አድርጋችሁ ሰብስክራይብ አድርጋችሁ ይህንን ቻናል ከፍ እናደርገው። እዚህ ብዙ አሪፍ አሪፍ ቪዲዮችን የምሰራ ይሆናል ብያለኝ። አሪፍ አሪፍ ቪዲዮችን ሰራ ወደናንተ ማገርፍ ነው። ከናንተ የሚጠበቁ ሁለት ቪዲዮ ሲደርሳችሁ ቪዲዮን እስከ ሻማየት እና ሼር ሀሳብ አስታችሁ ኮሜንት ላይ መጻፍ ነው። ለማንኛውም ወንድሜ ልጋብዘው እና ይሄ የጠፋ ወዳጅን ጋብዤ ከሱ ጋር አንዳንድ ነገር እናውራለን። ወዳጅ ይሄ ነው እንግዲህ ወዳጅ ወዳጅ ወዳጅ ተገኝቷል። ወዳጅ ተገኝቷል። ከረጅም አመት በኋላ ከረጅም ወራት በኋላ የገዛ ወዳጅን አግኝቻለሁ። እዚህ በምኖርበት ጊዜ በሳምንት ውስጥ ሁለት ወይ ሶስት ሳንገናኝ ማሳለፈን አናቅም። በጣም የሚያፈቀኝ በጣም ነው። እኔም እሱም አይመናፍቅም። እ እና ይህን ወዳጅ እኔ አገኛችሁት። እ

ብቻ ብዙ ያሰብኳቸው ቪዲዮዎች አሉ። እነዛ ቪዲዮዎች ለመስራት ወስኛለሁ። ያው እናንተም ከእናንተ ከመሆን እናንተም አላችሁ ቪዲዮ በሚደርሳቸው ላይክ እያደረጋችሁ ታበረታቱኛላችሁ። ኦፍኮርስ፣ በፊት የምለቃቸው ቪዲዮዎችም አሪፍ አሪፍ ኮሜንቶች ያሉ ኮሜንቶችን አነባሉኝ። ለሁሉም በሚባል መልኩ ኮሜንት መልሳለሁ። ማለት በጣም ብዙ ጊዜ ተደጋጋሚ ከማነባቸው ኮሜንቶች ውስጥ ምንድን ነው ቶሎ ቶሎ ቪዲዮ ለማሰራም አብሽር እኛን ደግፋለ ማም ነገር ጠፋ ማም ነገር እንደዚህ በተለይ በአብዛኛው ፎከስ የሚያውቀው ቶሎ ቶሎ ስራ የሚለው ነገር። የብርም ደግሞ የሆን ነገር አቺቭ ለማድረግ ኮንሲስተንሲ ነው ዋናው ነገር፣ በቶሎ ቶሎ መስራት እና ሳያቋርጡ ለረጅም ጊዜ ያንን መስራት ነው። ብዙ የሚፈለገው ቦታ ለመድረስ የሚያስችል ነው ማለትና፣ እኔ በነበርኩበት ሁኔታ ብዙ አልተመቸኝም። እዛም ሀገር ቤት ነበርኩ በአንዳንድ ምክንያቶች ብቻ አልተበያችለኝ ቪዲዮ ለመስራት። በሳምንት አንድ ቪዲዮ በጣም በጣም በትግል ነበር መስራት የነበረው። አሁን እዚህ መጥቻለኝ፣ ወዳጌ ተመልሻለኝ። ከዚህ በኋላ ብዙ ቪዲዮች እሰራለሁ ብዬ አስባለኝ። እንግዲህ የሞክራል ነው። በእርግጥ አስቸጋሪ ነው። በተለይ ሰው ጋር የምትሆኑ ሰዎች ታውቁታላችሁ፣ የሆነ ስራ እየሰራችሁ ከእንደገና ቪዲዮ መስራት ምናምን በጣም ከባድ ነው። አይመቻችም፣ ምናምን ነገር ቪዲዮ ነው እንደምታስቡት ቀላል አለ። ቪዲዮ ተቀርጾ እየተደረገ የሆነ ጊዜ ይፈጃል እና እዚህ ጋር ጊዜ ደግሞ ስለዚህ፣ እዚህ ጋር ደግሞ ስራ ይበላሻል ምናምን ነገር ተሳሳም መሆናል። ለመቅረጫ ጊዜ ማጥሀለሁ ምናምን። አሁን ይሄ ቪዲዮ ሲቀርጽ ቡካ ቦን አጋጣሚ የሆነች ስፓት ላይ ቆሜ ነው እና እንደምታስቡት ቀላል በተለይ ሁለት ስራ ምናምን ለሚሰራ ሰው እዚህ ምዘብለ የሚሆን ሰው ትንሽ ይከብዳል። አንዳንዴ ቪዲዮን እንቀርጾና ማታ ኤዲት ሲደረጋ ተብሎ ይቀመጣል። ማታ ሲገባ ድካም ላይ ይተኛ ነው ነው አይደረገም። ሶ ሁለት ሶስት አራት ቀን እያለ ምንም ማይ ሲሉ ሳይለቅ ይላል ማለት ነው። ሶ አሁን ግን እንደዚህ የታገርኩም ቢሆን፣ በነገራችን ላይ በርገር ውስጥ ቲማቲሙ ብዙም አይደላኝም። ኤኒዌይስ ለማንኛውም እንብላ ሳትል እንዳት ለማንኛውም፣ ከዚህ በኋላ ጠብቁኝ። ለማሳት እዚህ ዛሬ የዛሬው ቪዲዮ ምንም አይተ ነው ነው የሚሆነው በጣም እሞክራለሁ። ዲሞክራሲውን ጀስት አደርጓሉ በጣም ከባድ ከምታስበው በላይ ከባድ ቢሆንም ያን ነገር አደርጋለሁ። እዚህ የምኖርበት ሀገር ላይ የሚታዩ ቦታዎች አብረን እንድናያለን። በጣም የምኖርበት ከተማ የምኖርበት ከተማ በጣም በቃ በጽዳት አንደኛ፣ በጣም የምታምር ከተማ ናት። እችን ከተማችን አብረን እንጎበኛለን። የምኖርበት ሀገር የታወቀነ ኳተር ነው። ከተማው ደግሞ ዱሃ ነው። ካስታወሳቸው የባለፈው አለም ዋንጫ የነበረበት ማለት ነው በዛ ከአለም ዋንጫው የተያዙ ብዙ የተሰሩ ነገሮች አሉ። ብዙ የሚታዩ አለ። ብዙ በቃ ብናያቸው ና የምትወዷቸው ብዙ ቦታዎች አሉ። እዛ ቦታ የድኩላ ታያቸው እሞክራለሁ። ከስቴዲየሞች ጭምር ሜሲ ለመጀመሪያ ጊዜ ዋንጫ ሲበላ ያሸነፍበት ስቴዲየም አለ። ከኮንቲነር የተሰሩ ስቴዲየሞች አሉ። ከአለም ዋንጫው ጋር የተያያዙ ብዙ ነገሮች አሉ። በቃ ብታያቸው ደስ የሚሉ ደስ የሚሉ ፐብሊክ ኤሪያዎች አሉ። እዛ ቦታዎች እየሄድን ቪዲዮዎች እየሰራን ምናምን ነገር እናያለን እና ሼር በማድረግ አብራችሁ እንደምትሆኑ አልጠራጠርም። ምክንያቱም በባለፉት ቪዲዮዎች አስመስክራቸዋል ከዚህ በኋላ አሪፍ የሆነ ፋን ቤዝ የመሰረትን አሪፍ የሆነ ፋሚሊ የመሰረት የመንቀጠር ይሆናል። ለማንኛውም በቀጣይ ቪዲዮ እስካገኛችሁ ድረስ ይሄ ቪዲዮ ለመጀመሪያ ጊዜ ከነሳችሁ ቪዲዮ ጨርሳችሁ በኋላ ላይክ አድርጉት፣ ከተመቻችሁ ሼር አድርጉት። ፕላስ ደግሞ የሰብስክራይብ በተኗን በመጫን የዚህ ቻናል ባለቤት ሁሉ ያሳድጉት፣ እናሳድገዋለን። ቻናል አሪፍ አሪፍ ቪዲዮዎች ለመስራት እሞክራለሁ። አሪፍ አሪፍ ቪዲዮዎች ለመስራት ከሚያግዙ ነገሮች ውስጥ ዋነኛው ደግሞ የእናንተ ኮሜንት ነው። ኮሜንት ላይ አስቀምጡልኝ። ይሄኛውን ቪዲዮ ብትሰራልን፣ ይሄን ብታረግልን፣ እዚህ ብትሄድ፣ እዛ ብትሄድ፣ እንደዚህ ገንቢ የሆኑ ነገሮች ጻፉልኝ። ምክንያቱም ኮሜንቶች ሳያነባቸው ከኮሜንቶች ተነስቼ የተሻለ ነገር ለመስራት ለራሴ ይረዳኛል። ሰው በዚህ በዚህ የተነሳ በጣም አጥብቄ ናትን ኮሜንት ፈልጋለሁ ኮሜንት አርጉልኝ። ለማንኛውም በቀጣይ ቪዲዮ እስኪ ያገኛችሁ ድረስ